ጥልን አድማጮች ከማሻ ኤፌም 3 ነጥብ 8 የምተላለፍላችሁን የዜና ወጃችንን ይዘን ቀርበናል። በቅድሚያም ዋና ዋና ዜናዎች የአፍሪካን ኢኮኖሚያዊ ውደትን ለማፋጠን የሴቶችን ተሳትፎ የበለጠ ማሳደግ እንደሚገባ የሕዝብ ተወካዮች ምክር ቤት አፈጉባኤ ታገሰ ጫፎ መግለጻቸው የፋይዳ ዲጂታል መታወቂያ ካርድ ምዝገባ ማስጀመሪያ ክልላዊ የንቅናቄ መድረክ የክልልና የዞን አመራሮች በተገኙበት በሚዛን አማን ከተማ ሚያዝያ 30 2017 ዓ ም እንደሚካሄድ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ማስታወቁ ከያዝነው ዓመት ጀምሮ በሀገር አቀፍ ደረጃ የአሽከርካሪዎች የሙያ ብቃት ምዘና እንደሚጀምር የትራንስፖርትና ሎጂስቲክስ ሚኒስቴር ማስታወቁና ትራምፕ በፈቃደኝነት አሜሪካን ለቀው ለሚወጡ ህገወጥ ስደተኞች የአንድ ሺ ዶላር ማበረታቻ አቀርባለሁ ስሉም ገልጸዋል የሚሉት የሰዓቱ ዋና ዋና ዜናዎቻችን ናቸው። ወደ ዝርዝሩ እናልፋለን። ከዜናዎቹ ጋር ምንተአምር አስፋው ነኝ። በሸካ ዞን የማሻ የመጀመሪያ ደረጃ ሆስፒታል አገልግሎት መስጠት ከጀመረ ጥቂት ጊዜ ቢሆነውም የአገልግሎት አሰጣጡ የተሻለ መሆኑን ተገልጋዮች ገልጸዋል። በሆስፒታሉ ሲገለገሉ ያገኘናቸው አቶ ገዛኸኝ አድማሱ እንደገለጹት ሆስፒታሉ ከተቋቋመ አጭር እድሜ ቢሆነውም የአገልግሎት አሰጣጡ የተሻለ መሆኑን ነው የተናገሩት። ከሆስፒታሉ የአገልግሎት አሰጣጥ ባሻገር የግቢውን የውበት ጽዳትና የታካሚ አያያዝን ያመሰገኑት አቶ ገዛሀኝ የሰራተኞች ተነሳሽነትና ቅንጅታዊ አሰራር ተጠናክሮ መቀጠል አለበትም ብለዋል ቀደም ሲል በህክምና ማዕከል እጦት ወደ ሌሎች አካባቢዎች በመሄድ ለከፍተኛ እንግልትና ወጪ መዳረጋቸውን ገልጸው ሆስፒታሉ ወደ ተሻለ ደረጃ እንዲደር እንዲደርስም አስፈላጊውን አስተዋጽኦ እንደሚያበረክቱ ተናግረዋል። እንደ አቶ ገዛኝ ገለጻ የውስጥ ህክምና ግብአትና የመድኃኒት አቅርቦት ችግር ከጊዜ ወደ ጊዜ እየተሻሻለ መምጣቱንም አክለዋል። የሆስፒታሉ ስራ አስኪያጅ አቶ መስፊን አድራሮ እንደገለጹት ሆስፒታሉ በተወሰኑ የመገልገያ መሳሪያዎች ስራ መጀመሩን ገልጸው በአሁኑ ሰዓት የአገልግሎት አድማሱን በማሻገር የህዝብን ችግር እየፈታ መሆኑንም ተናግረዋል። ሆስፒታሉ ሙሉ አገልግሎት እንዲሰጥ በሀገር ውስጥና ከሀገር ውጭ ያሉ አጋር አካላት እያበረከቱ ያሉት አስተዋጽኦ የላቀ ነው ያሉት ስራ አስኪያጁ ሆስፒታሉ ወደተሻለ ደረጃ ለማድረስ በቅንጅት ይሰራልም ብለዋል። አክለውም ሆስፒታሉ የተሻለና ውጤታማ አገልግሎት እንዲሰጥ የሁሉም ማህበረሰብ ቅንጅት አስፈላጊ መሆኑን የጠቆሙት አቶ መስፍን እንደ ወትሮው ሁሉም የህዝብ ድጋፍ ተጠናክሮ እንዲቀጥልም ጠይቀዋል። ዘገባው የዞኑ መንግስት ኮሚኒኬሽን ነው። በትምህርት ዘርፍ በትምህርት ዘርፍ የሚደረጉ የድጋፋዊ ክትትል ስራዎች ለዘርፉ ውጤታማነት ጉልህ አስተዋጽኦ እንዳላቸው ተጠቆመ። በክልሉ በትምህርት ዘርፍ ስራዎች በተደረገው የድጋፍና ክትትል ስራ የግብረ መልስ መድረክ ተካሂዷል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። ለዝርዝሩ ሄረሚላ ታይቱ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክር ቤት ቋሚ ኮሚቴ ሰብሳቢዎች በዳውሮ በኮንታ በቤንች ሸኮ ና በከፋ ዞን ክልሉ ምክር ቤት ምክትል አፈ ጉባኤ ወይዘሮ ፀሐይ ደርጫ የትምህርት ስብራትን በመጠገን የማህበራዊ ብልጽግና ለማረጋገጥ እና ጠንካራ ትውልድ ለመፍጠር ምክር ቤቱ በትኩረት ይሰራል ብለዋል የድጋፍና ክትትል ስራ ተጠናክሮ እንደሚቀጥል የገለጹት ምክትል አፈ ጉባኤዋ በተለይ በግብረ መልሱ ወደ ኋላ በመቅረት የተገመገሙ ዞኖች በልዩ ሁኔታ መደገፍና ና የተጠያቂነት አሰራር በመዘርጋት መስራት እንደሚያስፈልግ አቅጣጫ አስቀምጠዋል የትምህርት ቢሮ ምክትል ኃላፊዎች የምክር ቤት ቋሚ ኮሚቴዎች ያደረጉትን የድጋፋዊ ክትትል ስራ ለትምህርቱ ውጤታማነት አጋዥ መሆኑን አንስተው እንደ ማነቆ የተነሱ ጉዳዮችን በቀጣይ በልዩ ትኩረት እንደሚሰራ አስረድተዋል። ከምክር ቤቱ ቋሚ ኮሚቴዎች የተሰጡ ግብረ መልሶችን ተቀብሎ መስራት ያስፈልጋል ያሉት የቢሮ ማኔጅመንት አባላት ድጋፋዊ ክትትሉ ተጠናክሮ ሊቀጥል እንደሚገባ ጠይቀዋል። የደቡብ ምዕራብ ኢትዮጵያ ህዝቦች በብሔራዊ የገጠር መሬት መረጃ ስርዓት የተመዘገቡ ይዞታ ሰርፈ ብዙ ጠቀሜታ እንዳለው ታይበላሹ እንዲቆዩ ያግዛልም ብለዋል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። በክልሉ ዘጠኝ ወራት ሰባ ሰባት አዳዲስ ኢንዱስትሪዎች ወደ ሥራ እንዲገቡ ተደርጓል ሲሉ አቶ ግዛው ጋጊያፎ ገልጸዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ኢንዱስትሪና ኢኖቬሽን ቢሮ የዘጠኝ ወራት የተግባር አፈጻጸም ግምገማ አካሂዷል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። ለተጨማሪው አብነት ኃይሌ ቢሮ ባይሲቲና ማኑፋክቸሪንግ ዘርፎች በተጠናቀቀው ዘጠኝ ወራት በዋና ዋና ተግባራት የተሻሉ ስራዎች መከናወናቸውን ገልጸዋል። የኢንዱስትሪ ኢኖቬሽን ቢሮ ኃላፊ አቶ ግዛው ጋጊያብ እንደተናገሩት ከተከናወኑ ተግባራት ውስጥ ነባሪ ኢንዱስትሪዎችን ማጠናከርና አዳዲስ ኢንዱስትሪዎች እንዲፈጠሩ የማድረግ ስራዎች ዋነኛ ተግባራት መሆናቸውን ገልጸዋል። በዚህም ከሰባ ሰባት በላይ አዳዲስ ኢንዱስትሪዎች በዘጠኝ ወራት ውስጥ በመፍጠር ከሰባት መቶ ሰባ ስድስት በላይ ዜጎች ቋሚ የስራ ዕድል እንደፈጠርላቸው ተደርጓል ስሉም ተናግረዋል። ከዚህ ቀደም ከነበረው ላይ አዳዲስ ኢንዱስትሪዎችን በመፍጠር አሁን ላይ በክልሉ 774 ኢንዱስትሪዎች መኖራቸውን አቶ ግዛው አብራርተዋል። ኢንዱስትሪዎች ብቃት ኖሯቸው ጥራትና ተኪ ምርቶችን አምርተው ተጠቃሚ እንደሆኑም የጠናከረ የድጋፍና ክትትል ስራዎች መከናወናቸውን አቶ ግዛው አስረድተዋል። ኢንዱስትሪዎች ውጤታማ እንደሆኑ የፋይናንስ ድጋፍ ከልማት ባንክና ከደቡብ ግሎባል ጋር በመተባበር ከ33 ሚሊዮን ብር በላይ የገንዘብና የዕቃ ሊዝ ድጋፍ ተደርጎ 784 ኢንዱስትሪያልስቶች ከ71.5 ሚሊዮን ብር በላይ የሀገር ውስጥ የገበያ ትስስር መፈጠር መቻሉና በተፈጠረው የገበያ ትስስር ከክልሉ ሶስት ኢንዱስትሪዎች ከውጪ ሀገራት ጋር የገበያ ትስስር እንደተፈጠረላቸውም ኃላፊው አብራርተዋል። ኢንዱስትሪያልስቶች ውጤታማ እንዳይሆኑ ማነቆ የሆኑ የብድር ስርጭት ችግር፣ የመብራት፣ የገበያ ትስስርና መሰል ችግሮችን በመለየትና በመቅረፍ ተጠቃሚነታቸውን ከፍ ለማድረግ ከባ ከባለ ድርሻ አካላት ጋር በቅንጅት ይሰራልን ብለዋል። በገጠር አርሶ አደሮች ተጠቃሚ የሚሆኑበትን የገጠር ኢንዱስትሪ ስራዎችን እውን በማድረግ የአካባቢ ጸጋዎችን ወደ እድል ቀይረው እንዲጠቀሙ ለማስቻል ትኩረት ተሰጥቶት እንደሚሰራም ኃላፊው ጠቁመዋል። የአምስት ሚሊዮን ኢትዮ ኮደር ስልጠናን ተግባራዊ ከማድረግም አንጻር በክልሉ ከ8 ሺህ በላይ ዜጎች ተመዝግበው ስልጠና እየወሰዱ እንደሚገኙም አስረድተዋል። የዲጂታል መታወቂያ ወይም ፋይዳ አስፈላጊነትና ጠቀሜታን ሁሉም ዜጎች በመረዳት በክልሉ የተጀመረው ይህ ስራ ውጤታማ እንዲሆንም ከክልሉ ብልጽግና ፓርቲ ጋር በቅንጅት እየተሰራ እንደሚገኝና ተጠናክሮ እንደሚቀጥል አቶ ግዛው አብራርተዋል። የኢንዱስትሪና ኢኖቬሽን ቢሮ የዘጠኝ ወራት የስራ አፈጻጸም ግምገማ ባለድርሻ አካላት በተገኘ አስራት ነውም ብለዋል። የፋይዳ ዲጂታል መታወቂያ የነዋሪዎችን ማንነት የማረጋገጥ ሂደት ቀልጣፋና ደንነት ሂደቱ የተረጋገጠ እንዲሆን ከመስራት ባለፈም በተለያዩ ተቋማት መካከል ስርዓትን ከስርዓት በማስተሳሰር ቀልጣፋና ዘመናዊ አገልግሎቶችን ለህብረተሰቡ ተደራሽ ለማድረግ የተዘረጋ ስርዓት እንደሆነም ባደረጉት መግለጫ አብራርተዋል። በክልሉ የፋይዳ ዲጂታል መታወቂያ ያላገኙ አካላት መታወቂያውን እንዲወስዱ በንቅናቄ የተሰራ እንደሆነ ገልጸው የብሔራዊ ዲጂታል መታወቂያ አሰጣጥን ማሳካት በርካታ ጥቅሞች ያሉት በመሆኑ ሁሉም የህብረተሰብ ክፍሎች በክልሉ በሚገኙ የምዝገባ ጣቢያዎች እንዲመዘገቡ መልዕክት ያስተላል ተላለፉት አቶ በላይ በክልሉ የሚገኙ ባለድርሻ አካላትም የመሪነት ሚና እንዲወጡም ጥሪ አቅርበዋል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። አድማጮች ዜናዎቻችን እንደቀጠሉ ናቸው። የኢትዮጵያን የብልጽግና ህልሞች ለማሳካት ሁሉም በላቀ ደረጃ የድርሻውን መወጣት እንዳለበት የኢፌዴሪ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ አሳሰቡ። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። በዛብህ ታደሰ ተጨማሪ አለው። የአገልግሎቱ አመራሮችና ሰራተኞች የመሀል ዘመን በሚል ርዕስ በተዘጋጀው ሀገራዊ ሰነድ ላይ በተወያዩበት ወቅት ሚኒስተሩ እንዳመላከቱት ተቋማትና ች የሚሳኩ ለመሆናቸው ያለፉት ዓመታት ስኬቶች ምስክሮች ናቸው። የሚዲያና ኮሚኒኬሽን ዘርፍ የተሰጠውን ኃላፊነት የኢትዮጵያን ብሔራዊ ጥቅሞች ማስገንዘብ የመንግስትን ፖሊሲዎች፣ መነሳሳቶች፣ እቅዶች፣ አፈጻጸሞችና ውጤቶች ማሳወቅ መሆኑን ያመላከቱት ዶክተር ለገሰ ዘርፉን በአጀንዳ መምራትና በኢትዮጵያና ብሔራዊ ጥቅሞቿ ላይ የሚመዘዙ አጀንዳዎችን በብቃት መመከት ትኩረት ሊሰጠው እንደሚገባ አስገንዝበዋል። የመሃል ዘመን በሚል ርዕስ የመወያያ ሰነዱን ያቀረቡት የአገልግሎቱ ሚኒስትር ዴታ ተስፋውን ጎበዛይ ደግሞ ኢትዮጵያ ባለፉት ሰባት አመታት በተሰሩ ዘርፈ ብዙ ስራዎች ከነበረችበት ሁኔታ መሰረታዊ በሆነ መልኩ እድገት ያስመዘገበች መሆኑን በመጥቀስ ይህንን ለውጥ ወደፊት ለማስቀጠልና ወደማይቀለበስበት ደረጃ ለማድረስ በውስጥና በውጭ ያሉ ክፍተቶችንና ተጋላጭነቶችን ነቅሶ በማውጣት መስራት እንደሚገባ ገልጿል። ሀገራችን በለውጡ ሂደት ያለፈችው የለውጡን ቀልባሽ ኃይሎች በመርታት ብቻ አይደለም፣ በርካታ ተፈጥሯዊና ሰው ሰራሽ ፈተናዎችንም ጭምር በመሻገር እንጂ። ድርቅ፣ የበረሃ አንበጣ ወረርሽኝ፣ የኮቪድ-19 ወረርሽኝ፣ የእርስ በርስ ግጭትና መፈናቀል ለውጡን የፈተኑ ጉዳዮች ነበሩ ብለዋል። የሕዝቡን የለውጥ ፍላጎትና የለውጥ አመራር ቁርጠኝነትና ብስለት የተሞላበት አመራር ለውጡን ወደ ላቀ ደረጃ ማሸጋገራቸውንም አቶ ተስፋሁን አብራርተዋል። የሕዝብ እንክብካቤ ውጤቶች የጨርቃ ጨርቅና አልባሳት ምርቶች፣ የምግብና የምግብ ነክ የግብርና ምርቶችን ጨምሮ ሌሎች በአውደሪዩ እንደሚቀርቡም ገልጸዋል። በፓኪስታን የኢትዮጵያ አምባሳደር ጀማል በከር የኢትዮጵያን የማክሮ ኢኮኖሚ ማሻሻል የፓኪስታን ባለሀብቶች በኢትዮጵያ መዋለ ንዋያቸውን ፈሰስ እንዲያደርጉ ተነሳሽነት እየፈጠረ ነውም ብለዋል። አምስተኛው የፓኪስታን አፍሪካ የንግድ ልማት ጉባኤና አውደሪም በኢትዮጵያና ፓኪስታን መካከል ያለውን ጠንካራ ራ ትብብር የበለጠ ለማጠናከር ጉልህ ፋይዳ እንደሚኖረውም አንስተዋል። የንግድ ልማት ጉባኤ ሁለትዮሽ የንግድ ውይይቶች፣ የመንግስት ለመንግስት የምክክር መድረኮችን ጨምሮ የተለያዩ ሁነቶች እንደሚካሄዱም ይጠበቃል ሲል ከያዝነው አመት ጀምሮ በአገር አቀፍ ደረጃ የአሽከርካሪዎች ነው የአፍሪካን ኢኮኖሚያዊ ውህደት ለማፋጠን የሴቶችን ተሳትፎ የበለጠ ማሳደግ እንደሚገባ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። ስድስተኛው የምስራቅና ደቡብ አፍሪካ የጋራ ገበያ በአዲስ አበባ መካሄድም ጀምረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ለተጨማሪው ሄሌና በራ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በንግድ ትርኢቱ መክፈቻ ላይ እንዳሉት አፍሪካ በ2063 ለማሳካት ከያዘቻቸው አጀንዳዎች አንዱ የሴቶች እኩልነትና የኢኮኖሚ ተጠቃሚነት ማረጋገጫ መሆኑን አንስተዋል። የተቀናጀና የተናበበ ስራ ለአፍሪካ ዘላቂ እድገት ወሳኝ ሚና እንዳለውና ኢትዮጵያ የኮሚሳ መስራች በመሆኗ መጠን የአፍሪካ ነጻ የንግድ ቀጠና ስምምነትን ውጤታማ ለማድረግ ከፍተኛ ጥረት ታደርጋለች ብለዋል። ኢትዮጵያ ያደረገችው የማክሮ ኢኮኖሚ ማሻሻያ ለግሉ ዘርፍ ምቹ ሁኔታ የፈጠረና ተወዳዳሪነትን ያሳደገ መሆኑን መሆኑንም ተናግረዋል። የአፍሪካን ኢኮኖሚያዊ ውህደት ለማፋጠን የሴቶች ተሳትፎ የበለጠ ማሳደግ እንደሚገባና ኮሜሳ ለሴት ስራ ፈጣሪዎች እያደረገ ያለውን ድጋፍ አጠናክሮ እንዲቀጥል አባል ሀገራት ሴቶች በንግድ እንቅስቃሴ ውስጥ ጉልህ ሚና እንዳላቸው ገልጸዋል። የሚገጥማቸውን ፈተናዎች ተቋቁሞ በንግድ ስራ ውጤታማ የሆኑ ሴቶች በርካታ መሆናቸውንም ነው የጠቀሱት። ኢትዮጵያ ለአፍሪካ የኢኮኖሚ ውህደት በቁርጠኝነት እየሰራች መሆኑንና በዘርፉ የሚያጋጥሙ ተግዳሮቶችን ለይታ ለመፍትሄው እየሰራች እንደሆነም ተናግረዋል የበለጸገች አፍሪካን እውን ለማድረግ የኮሜሳ አባል ሀገራት የበለጠ ተቀና